እሺ በያላችሁበት የእግዚአብሔር ጸጋ ይብዛላችሁ። እኔ ወንድማችሁ አፖስትል ቶማስ ነኝ። አሁን የሚገኘው በማዕከላዊ ኢትዮጵያ ነው። የሚገርማችሁ በዚህ በሶስት ቀን ውስጥ በወንጌል እንቅስቃሴ የወንጌል እሳትን ማቀጣጠል ራሳችን መፈለግ በንሳ ወደ እግዚአብሔር መመለስ በሚል መሪ ቃል በጣም ብዙ ሺህ ሰዎች የተዘናኑ፣ በተለይ ከነዚህ መካከል አንድ ለሀያ ምናምን አመት ከአልጋ የማይነሱ አባት መነሳታቸው፣ አምስት አመት በራ ላይ የተነበሩ ሰዎች መነሳታቸው፣ በርካታ ሰዎች ወንጌል መስማታቸው፣ እንዲሁ ደግሞ እጃቸውን ሰጥቸው ጌታ ኢየሱስን የታቸው ጌታ አድርጎ መቀበላቸው በአይነቱ ለየት ያለ ፕሮግራም ነው። በዚህ በማዕከላዊ ኢትዮጵያ ባለው አጥቢያ ምስጋና መስገዱ ጋር ኃይላችን ጋር በመተባበር በተደ ያደረገው ፕሮግራም እጅግ አነጋጋሪ ነገር እየሆነ ይገኛል። ዛሬ ይሁድ ከማለዳው ሶስት ሰዓት ላይ እንገኛለን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላካችን ያለፈ ነገር ያደርጋል። እንደዛ እያልኩት ይሄ ቦታ ለማስፋት ስለምንፈልግ በተለያየ ዓለም ያላቸው ሰዎች ይህን ቦታ ተመልከቱት። ይሄ የሕፃናት ትምህርት ቤት፣ አረጋውያንን ወላጅ አልባዎችን ለመደጎም ስለምንፈልግ ይህ ቦታ ገበያ ላይ ከዚህ የወጣ ቦታ ስላለ እናንተ በጎናችን ብትቆሙ እኛ ይህን ቦታ ገዝተን ትምህርት ቤት ለመስራት አረጋውያንን ማረፊያ ለመስራት የተለይ ነገር ለማድረግ በጣም ጥረት እያደረገ ስለሆነ በጎናችን እንድትቆሙ ይህን ፕሮግራም አንዱ ለሌላው ሼር እንዲያደርግ እናድርግ። ያው ላቸው አድቨርታችን ይህን ይመስላል ማለት ነው። አጥቢያችን ይሄንን ስለሚመስል እናንተ ሼር ኮፒ ሊንክ በማድረግ በጎናችን እንድትቆሙ በጌታ ፍቅር መጠየቅ ፈልጋል። እኛ እንነሳለን፣ የሰማይ አምላክ እግዚአብሔር ያከናውንልናል። እግዚአብሔር አምላክ ይባርካችሁ። ጸጋና ሰላም ይብዛላችሁ። እናንተ ይህን በመስራታችሁ አትከስሩ። ይህን በማድረጋችሁ አትከስኑ። እግዚአብሔር አስደንቀበት ላይ በአገልግሎት የተባረካችሁ በካናዳ በአሜሪካ በኤዥያ በአውስትራሊያ በኢትዮጵያ ሁሉ ግድም በአፍሪካ ሀገራት ዱባይ፣ ኳታር፣ ጆርዳን በሌሎች አካባቢ ያላችሁ ሰዎች በተቻለ መጠን ደውላችሁ እንድጠይቁ ፈልጋል። እግዚአብሔር አምላክ ይባርካችሁ። እግዚአብሔር ተአምራት እየሰራ ስለሆነ እባካችሁ ይሄን ለማስቀጠል የእናንተ አብሮነት ዛሬ ያስፈልጎኛል። እንደዚህ ብዬ አላውቅም፣ ግን ዛሬ ያስፈልጎኛል። ሼር ኮፒ ሊንክ በማድረግ አብሮነታችሁን እንድታሳዩ ይሁን። ይሄንን ቦታ በእጃችን ካስገባን ቀጥለን ምንሰራው ስራ እናንተ ጋር ምናይ ይሆናል። አኮራችኋለሁ። በእግዚአብሔር ጸጋ አገልግዬ ሰርቻ ያሳያቸል። ወገኖች ሆይ እና እግዚአብሔር ጸጋ ሰላም ይብዛላችሁ። ተባርኩ። እኛ እንነሳለን። የሰማይ መላክ ያከናውንልናል። ዘራችሁ፣ ዘመናችሁ ይባረግ። እግዚአብሔር ያስፋችሁ። አሜን ብላችሁ ወሰዱ። ሻሎም ሰላም ጋችሁ በጌታ ፈቃድ አሳስባችኋለሁ። እዚህ ቸርች ላይ የእግዚአብሔር ኃይል የእግዚአብሔር የመንፈስ ቅዱስ ኃይል ሲገለጥ አይተና እዚህ ቸርች የሚደገፍ የሚፈልጉት ሁሉ ኮፍልግ ሼል ሪፖስ ለማድረግ በጌታ ፈቃድ አሳስባችኋለሁ። ሁላችሁም ወዳችኋለሁ። አሜን አሜን አሜን።